ሰላም ሰላም። መንግስት በልዩ ትኩረት ከሚተገብራቸው እንቅስቃሴዎች ውስጥ አንደኛው የኮሪደር ኮሪደር ልማት ነው። ይህ የኮሪደር ልማት ከተሞችን ምቹ፣ ጽዱ ከማድረግ አንጻር አሁን ላይ በርካታ ውጤቶችን እያሳየ ይገኛል። ከቅርብ ጊዜ ወዲህ ደግሞ በመንግስት በልዩ ትኩረት እየተሰራ የሚገኘው የገጠር ኮሪደር ልማት ነው። እኛም ዛሬ በማዕከላዊ ኢትዮጵያ ክልል በ ከምባታ ዞን በአዲሎ ዙሪያ ወረዳ አሚዶ ቀበሌ ላይ ተገኝተናል። በዚህ ምን እውነት አለ የሚለውን እንቃኛለን። እኔ ወጣት አርሶ አደር አብነት ዴላ መባለው አዲስ አበባ ላይ ወዳጅነት፣ አንድነት፣ እንጦጦ ሌሎች ሜጋ ሜጋ ፕሮጀክቶች እየተሰሩ ባሉበት አይ ነበርና እንደምትመለከተው አካባቢያችን በጣም ጭው ያለ በረሃ ነው። ስምጥ ሸለቆ ነው። ይሄን መቀየር የሚቻለው በአረንጓዴ ልማት ነው በሚል ነው የመጀመሪያው። እኔም ሰፈሬ ላይ እኔም ማንደሬ ላይ ቢያንስ ለአካባቢ ህብረተሰብ ትምህርት ለመሆን ለምን ለውጥ ማምጣት አንችልም የሚል ሀሳብ ይዘን ይህንን በዚህ መልኩ ጀመርን ማለት ነው። መግቢያ ጀምሮ ስንመለከት የብዙ ጊዜ ልፋት ይመስላል። ምን ያህል አመትን ፈጀ? ምን ያህል ስፋት ውስጥ ምን ያህል ነው አካባቢ እኛ ወደ አስር ሄክታር ነው መሬታችን። ሶስት ሄክታሩ የሚይዘው በደን ነው። በአካባቢ ጥበቃ፣ በአረንጓዴ ልማት፣ በአትክልትና ፍራፍሬ፣ በውብና ማራኪ በሆኑ ዛፎች፣ በቡና፣ በሙዝ፣ በአቮካዶ፣ በፓፓያ፣ በማንጎ በዚህ ነው የተሸፈነው። ነውና ይሄ ከስድስት ዓመት ወዲህ የነበረው ነው። እኔ አርሶ አደር ከሰራ አስተሳሰቡ ጽዱ ከሆነ ሰፈሩ ጽዱ፣ ማሳው ጽዱ፣ ግቢው ጽዱ፣ መኖራው ጽዱ ሆነው ለሌላውም ያንን ማስተማር ይችላል የሚል ሀሳብ ነው ያለኝ። የምርምር ማዕከል እንዲሆን አንድ ሄክታር መሬትን አዘጋጅተን በቅርቡ ርክብክብ ይደረጋል ብለን እያሰብን ነው። እኛ ይሄን ደግሞ ለምን ለወደፊት የምርምር ማዕከል እዚህ አካባቢ ሲኖር ተመራማሪዎች መጥቶ ለምን አያርፉም የሚል ይሄንን ቤት በአንድ አመት ጊዜ ውስጥ ደረጃውን የጠበቀ ገንብተናል። እስቲ ገባ ብለን እኒ ይሄ ሀሳብ በሕይወቴ ትልቅ ቦታ አለው። በሚገጥመን ፈተና መሸነፍ ሳይሆን ፈተናውን ወደ መልካም አጋጣሚ በመቀየር ድል ማድረግ ይቻላል የሚለው ይሄው ይሄ ይሄው ምስክር ነው። አንድ የአርሶ አደር የተቀናጃ የግብርና በአንድ ጓሮ ላይ መኖር የሚያስፈልጉ ነገሮች በሚል እንደምታየው ጥቂት ቦታም ሰው የመሬት ሲፋቱ አይደለም፣ የመሬት አጠቃቀማችን ነው። መሬት እንዴት አድርገን ነው እየተጠቀምን ያለነው? ከአተራረስ ጀምሮ ግቢያት ከመጠቀም ክትትል ከማድረግ ጀምሮ የሚለው ነው። ውሃ ማያዝ ችለን አንድ ሚሊዮን ሀያ ሺ ጥቅል ጎመኑን አምርተን ሽንኩርቱን አምርተን ፈተናን ወደ ድል ቀይረን በሱ ገንዘብ ነው ይሄ ዙሪያ ግንባታው ምኑ ምኑ የተሰራው በአንዴ ነው በቃ። እና በ2016 እዚህ ማሳ ላይ ከአንድ ሚሊዮን ሀያ ሺ ጥቅል ጎመን በላይ ነው የተከልነው። እንዳልኩህ የዛሬ ዓመት የገባ የዋጋ ግሽበትን ያረጋገንበት በአነስተኛ ዋጋ ሽጠን ሀብትም የፈጠርንበት የስራ እድል የተፈጠረበት ብዙ ስራ የተሰራበት ማሳ ነው። ባለ ሶስት ደረጃ ያለው የዶሮ ቤት ይዘን ሁለት መቶ ዶሮዎችን ነው ያስገባናቸው። እነዚህ ሁለት መቶ ዶሮዎች በቀን ከመቶ አምሳ እስከ ሁለት መቶ እንቁላል ድረስ አሁን ሙሉ በሙሉ በመስጣት ላይ ነው የሚገኙትና የማሩንም አይተህ ከሆነ ከዚሁ አካባቢ ነው። አበባው እዚሁ ነው። ዛፎቹ እዚሁ ናቸው የተለያዩ ለማር ግብአት የሚሆኑ ለንቡ የሚሆኑ ውሃ፣ ሁሉም ነገር እዚህ ነው ያለው። እጅግ በጣም ጣፋጭ ነው። ውብ ነው። ማራችን በጣም ቆንጆ ነው። እስቲ ቀመሰው። እየቀመስክ ይኸው የሐሚዶ ማር ይሄ ነው። እንግዲህ ይሄ ሌማ ትሩፋት ነው ተሰውሮብን ኖረው ሰብትም ጠባቢ መሬት ካለ ሁሉን አቀናጅተህ መስራት ካለ ቤት ውስጥ ማስቀራት ትችላለ ማለት ነው። ሀብት እንኳን መፍጠር ባችል ቤት ውስጥ አስቀራለሁ። አየሩ አሁን ምሽት ነው። ቅድም ስንገባ አካባቢው እጅ በጣም በረሃማ ነው። አልፈናቸው የመጣናቸው ቦታዎች አካባቢው በረሃማ መሆኑን ነው የሚያሳየን። እዚህ ስንገባ ደግሞ ገና ከመግቢያው ጀምሮ አይሲ ማቀዝቀዣ ያለው ሁላ በሚመስል ደረጃ ነው የአየር ሁኔታው ፍጹም የተቀየረውና ይኸው ጃኬትም ተመሸ ደራርበናል። ያው፣ አንተ ነው የበረደ። አርሶ አደር ስላለው ስራ ብቻ ስለምንሰራ እኛ አርሶ አደር የተመጣጠና ምግብ ኦርጋኒኩን፣ የተፈጥሮን ስለምንመገብ ብርድ አንፈራ ይሄ ከዛሬ አምስት ስድስት ዓመት በፊት ብትመጣ በጣም ሀሩር ነው፣ ወበቅ ነው፣ ማታ ለዝናብ ዘንቦ በጣም ሙቀት ያለበት አካባቢ። መንግስት ጎርጎራን፣ ኮይሻን፣ ወንጭን ሲገነባ እኔም ደግሞ ትንሿን የሀሚዶ ወንጭ፣ የሀሚዶ ጎርጎራን፣ የሀሚዶ ኮይሻ መመስረት አልችልም ወይ? በአረንጓዴ አሻራ ኢትዮጵያ የጀመረችው የአረንጓዴ አብዮት በፌዴራል ከተማ በአዲስ አበባ ብቻ በክልሎች ብቻ ሳይወሰን ከአዲስ አበባ በ350 ኪሎ ሜትር በመከላ ኢትዮጵያ ከምባታ ዞን አዲሎ ዙሪያ ወረዳ ሀሚዶ የወጣት አብነትን ግቢ የአርሶ አደርን ግቢ መቶ ማየት ብቻውን በቀል ብላችን፣ በያለንበት በርትተን ከሰራን ደግሞ ሚናችንን መለየት አርሶ አደር ግብርናውን የጤና ባለሙያ ጤናውን አስተማሪ ትምህርቱን፣ ሌላውን ሌላውን ከተከፋፈለ እች ሀገር ደግም የማትበለጽግበት ምንም ምክንያት የለም። በስድስት አመት ይሄ ለውጥ በኢትዮጵያ ውስጥ ከታያ ቀጣይ ስድስት አመት ቢደመር ደሞ ትልቅ የዓለም በአግራሞት የሚያይበት በተሻለ መንገድ ይታያል፣ ገጠሩ ከተማ ይሆናል።